እናቱና እናቱና ምንም ለልጇ ከማህፀኑ ያወጣቸው አንተ በምትለው ል እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው። እንደዛ ከሆነ ሚዲያ መታ እንድታወራ ሁለተኛ ዘረኝነት ላልከው ነገር ወዳችሁ ፈቅዳችሁ ልጅቱን እናንተ ናችሁ እንጂ የተገናኛችሁ እናቲቱ ምናልባት ላትፈልግ ትችላል። ካልፈለገ መብቷ ነው። እናቲቱ እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራ ነው። ይሄ ትክክለኛ መረጃ ከሌለ እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሁና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት ስለ እናቴ ማንም አያውቅም። እናቴ እናቴ ናት። አንተም ቀሬ ነህ፣ ግን እናቴን በማሳምንበት መንገድ ያሳምናለው። ተወይ ብላ እንትም ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጪና የራሷን እንትን ብላ መፈጸም ትችላለች። በዚህም ልክ ማሰደብም ማስነገርም አይገባትም። ብታዋጡት ምንም ይህን ትሆናለ ይህን ትሆናለ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ዶክተር፣ አንድ ነገር ንገር፣ አንድ ነገር ብቻ አንተ። እናቷ ትክክል ናት እንትን አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው እሷ ፒር እኔ ፒር አማራ ነኝ፣ እና አማራ ነው የምታገቢ አጋጣሚ ያላፈቀረችው አማራ ካለስ? በጣም ጥሩ ጥያቄ። ፍቅር እኮ ድንገት ነው። እኔ አማራ ካፈቀርኩ እናቴ ትግራዋይ አግቢ ብላ ነው ልታስገደኝ? አያገባትም። ስለ እኔ ፍቅር ፍቅር አያገባትም። ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖሩን ፔስታል የሌለን ፔስታል ሙሉ ልብስ የሌለን የሌላችሁ ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳላችሁ። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢ፣ አንቺ አማራ ነው የምታገቢው አለቻት፣ አደለ? አማራ ነው የምታገቢው ካለቻት፣ አይ ይህን ካልሽን ጠይቀቻት አስጠይቅም ቢያለቻት፣ አ ሻንጧን ጠቅላ እናቷን ሳታሰድም መሄድ ትችላል። እናቲቱ ግን መብቷ ነው፣ አሳድጋለች፣ ደሟን ጠፋ አርጋ ለአበቷን አንጠፍጥፋ አሳድጋለች። መብቷ ነው፣ እናት ናት።

ወይስ ምንድን ነው? እኔ እኮ ግራ ገባ። ልጅቷ እናቷን ማሰደብ አይገባትም። መብቷ ነው የምትኖረው አሜሪካ። ማሰደብ አይገባትም ሚዲያ ላይ የምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አለችም። ኢትዮጵያ አታ የሰራችው እንኳን ዚ አልተጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለች። ዚ እንኳን ከእሷ ጋር አትኖርም። አፍር አርፋችሁ ቁጭ በሉ፣ አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ፣ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግል መብቷ ነው እኮ ለምን የአምስት ዓመት ህፃናት ዜ መብቷ ነው፣ መብቷ ነው። ለልጅቷም እዘኑላት፣ መብቷ ነው። እዘኑላት፣ ምን ላይ እንዳለች እወቁ። ዝም ብላችሁ እናት እናት አዎ እናት ናት። እናት ናት ግን እናት ውስጥ ብታደርገው ነገር አንቺ በሃይለ ቃል ምንድን ነው የምታ ልጅቷ ምን ላይ ችግር ውስጥ ነው ያልኩት እኔ መጀመሪያ ምለው ነገር አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋንማ መብቷ ነው እናቷል እናቷ እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻታ። ልጅቷ እቃዋን ጠቅላ ወታ አሞራው ጋር መሄድ ትችላለች፣ መብቷ ነው። አሜሪካን የምትኖረው ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥም ትችላለች፣ ለእናቷ አሳልፋ መስጠት ካልፈለገችስ አሁን ያው ማለት ምን ማለት ነው አደባባይ ላይ ሚስጥሩ ወጥተዋል፣ ምንም ወጥተዋል። አሳልፋ እንደዚህ እናደርግን። ኦኬ ቆይ እንደዚህ አንተ ነው አንተ

መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። እንደዚህ ያለ እናት እንቅርብ ብሎ አስር ሺህም እናት አይኑረኝ። እንደዚህ ላለ አደባባይ ላይ የምታዋርደኝ እናት አይኑረኝ። አልፈልግም አልፈልግም ልጄ ሰካራም ናት እያለች በሰው እያሰደበችኝ የምትውል እናት ከሆነች አልፈልጋትም። እናቴ አትውን እናቴ ለወንድ ብላ እናቴ ከቤት አስወጣችኝ። ተረጋግ ተደማ እናቴ ቆይሽ መብቷ ነው እናቴ ለወንድ ብላ ለእኔ ከቤት ካስወጣችኝ፣ እናቴ አለችኝ። ይሄ እየመረረህ ወጠው ይግባ። እናቴ ከቤት ካስወጣችኝ ለወንድ ብላ ውፃ አሌክስ ስለ ልጅቷ የሚባለው ነገር ልጅቷ መብቷ ነው፣ መውጣት ትችላለች። አሜሪካ እኮ ነው የምትኖረው። እናቲቷ አይሆንም ካለቻት ወጣ አሞራው ጋር መኖር ትችላለች። አልኩሽ፣ አለቀ። ሕፃን ልጅ እኮ አይደለች። ሕፃን ልጅ አይደለች። ምን አጨቃጨቃችሁ? ወደ ዘረኝነት ምናምን ምናምን፣ እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴ ለሚሞጠው አማራ ድምፅ መሆን አለ በዚህ ሰዓት ራሱ እዚያ አጀንዳ ገብቼ መነጋገርም አልችልም። እውነቱን ልንገርሽ ማንን ስለ ወሸላና ስለ ሙሙ ነገብቼ እዚህ ጋር እንትን፣ ልጅቷ እናቲቷ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላል። የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ እየኖረ አፍና ያዘቻት የምትውለው ጆከር ፓስፖርቱን ቀደደች። በምንድን የምትመጣ ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷ ማግኘ ልጅቷ ፍቃደኛ ከሆነ ከፈለገች የሚያጨቃጭቅ የለንም። ዩቱብ ጠብቁ ጋይስ፣ ሁላቸው ማለት ነው። ነገ ማታ በሙሉ አርገን ቅርጽ። አንድ ነገር ብቻ ልበለ፣ አንድ ነገር ብቻ ልበለ ወንድሜ፣ ይኸውልህ፣ ልጅቷ ከፈለገችህ አንተ በፈለግበት መንገድ ታግለህላትን ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታ ላይ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረችው፣ የሰደባት ሰው የለም። ጆከር ማንም የሰደባት ሰው የለም። እንድትሰደብ ያደርገችው ራሱ ነች። ገባ ልጅዋንም እንድትሰደብ ያደርገችው ከባድ ነው። እኔ ፍቅር መካከል አልገባም። ልጅ ልጅቷን አሳምነህ እና ምንም ማሳምንበት ነገር የለም እዚህ ጆከር ስማ ሁላችሁም ጠብቁ። ዩቱብ ላይ ራሷ በራሷ ድምፅ አርጋ በራሷ ቪዲዮ አድርጋ የእናቷን ድምፅ ፕሮፍ አርጋ ሙሉ ከጅምሮ እስከ መጨረሻ ያለውን ራሷ ታስረዳችኋለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስተግራም ለቃዋለች። ራሷ ስንት አመቷ ነው? ሀያ አንድ ከአስራ ስምንት አመት አንድ ነገር ነገር ሁለታችሁ ከተዋደዳችሁ በምንም ቢሆን በምንም ብትገናኙ ትችላለች። እንድመርሳት የሌለብህ ግን ልጅቱ ተወለደችው አሜሪካ ነው እንደ አሜሪካ ነው የምታስበው። እናት ደግሞ የኢትዮጵያን ባህልና ወግዛ ነው የምታወራው በልጇ በኩል። የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ በየትኛውም እድሜ ክልል ቢሆኑ። አውቃለሁ። የእኔ እናትም አፍጋኒስታን አይደለችም። ነ አለም እያልኩ ያለሁት ነው ነው የአንተም እናት የእሷም እናት የሚያስቡት ዘሮቻቸው ሳቡን ይጨርስልህ። አዎ አይደል? ስለዚህ እሷ እንደ እናት ነው የምታወራው። የአንተም እናት ደግሞ እኮ እሷን አታገባም ልትልህ ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናምን፣ ምናልባት እሷ 18 ዓመት ባይሞላት የአሜሪካ መንግስት ይመለከቱ አንሰለች። ለዚያን እድሜዋን የጠየኩህ። አሁን አንተ ማድረግ ያለብህ ምንድን ነው እንግዲህ በባህላችን ሽማግሌ በመላክ መማለድ፣ ወላጅ በማክበር ትና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትውስት እያደረገ ነው፣ የብሄር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ፣ ግን ሌላ ነገር እየያዘ ለአማራህን አታስገቡ እንደሆናችሁ ነው። እዚህ ብሄር አይገባበትም፣ በፈለግን ባልፈለግን እንጂ አማራ የሚገባበት ጉዳይ የለም። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ዳና ሽማግሌ ማስረዳት ነው እንጂ ብትሰድባህ አይደለም። ብትመታ እናቷን ቀጠው ለማየት የለብህ። እኔ ይሄን ነው መክር ለአንተ ምን መሰለህ ሚኪ፣ እንደ ዛሬው ተግባብተን እሽኔ እናት እሽኔ ልጅ ተባብለን ሲልካውርተን በደንብ ዘግተን፣ በነገ ማታም ሶሻል ሚዲያ ውስጥ ያገኘት ስታወራ ማለት ነው መቻል ና ያለብህ ፍዬ ነው ማስቡ ለመሰለህ ወላጅ ማለት ይብል እንደ ኢትዮጵያ ነው ናቋ ምታስ አይነው ታቃለ ታውቃለህ የሁላችን ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን ኤሮፓን ቢሆን ስደት ነው። ሀገራችን አለ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ እች ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም። ኢትዮጵያ ውስጥ ዛሬ ያሰራገና ለጋብቻ ለጋ ብቻ ያልደረሰች ራሱ ማንም ቤተሰብ ተይ ተው ብሎ የሚያስቆም የለም። አሜሪካን የምትኖረው ፓስፖርትንም ሆነ በተለያየ መንገድ አቅምም ቤተሰብም ሆነ አቅም ባይኖርም ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣ ትችላል። እንደዚህ አይነት ከባድ ነበረ። አሌክስ በቃ ሚኪ ያለው ትክክል ነው፣ ትክክል ነው። ውጣ በቃ የሚኪ ሰንጠላለናት ክብር አለ በቃ አትናገር። አትደብለዋል። አዎ ትክክል ነው ሚኪ። እኔ ልጨርስ፣ አዳምጪኝ፣ አዳምጪኝ ልጨርስ። ስለዚህ እኛ እናንተ ተጋባችሁ፣ ተናቀሳችሁ፣ እኔ የሚያገባኝ ነገር የለም። እኔ ለራሳችን እኛ በዚህ አጀንዳ ልንጠመድም አንችልም። እኛ አማራዎች የራሳችን አጀንዳ ያለን፣ መልካም ጊዜ ይሆንላችሁ፣ አያገባንም። ዜድ የሚያጣጣሻችሁ ወደ ዘረኝነት ወስደሻል። ዘረኝነት አማራ እዚህ ጉዳይ ላይ አያገባም። እኛ መልካም ቀን፣ ተጋባችሁ፣ ተፋታችሁ፣ መብታችሁ። ቻውጣሚ ነገር በዩቱብ ማለት ነው። አንድ ነገር ልንገራችሁ የዩቲዩቡ ነገር ማለት ነው። አሁን እዚህ ጋ የልጅቷ ገበና የእናትየው ገበና ምናምን ተባለ አይደለ? እዚ ጋ እንደ ቤተሰብም እንደ ሚዲያም ሰው ቁጭለን ስናወራ ያሉት ነገሮች እዚ ጋ እንዳይወሩ ተፈልገዋል። ግልጽ ያልሆነልኝ ጥያቄ ስላለ ነው። ለምንድን ነው ዩቲዩብ ላይ እንዲፖሰት የተፈለገው? ወይም እዛ አፕሎድ የሚደረግበት ምክንያት ዩቲዩብ ይሻላል ያለውን ነገር ባላይ ተሰብስቦ ዩቲዩብ ላይ ታደርገዋለች። ሄዳችሁ እዩት። ማለት እዚህ ጋር ግን የእናትየዋም የልጅቷም ገበና እንዲወጣ አልፈልግም ብላላ ሞራ ወንድም የከታችው ነ ስለምታዳምጠኝ ነው። ለምን ዩትዩብ ላይ አልገባኝ። ይሄ የኔ የግል ጥያቄ ነው። ከሌላ ነገር ጋር እንዳታየው ስላልገባኝ ነው። እዚህ ጋር ሰው ተሰብስቦ ይሄ ሁሉ ዘጠኝ ሺህ ምናምን ኢትዮጵያዊ ቁጭ ብሎ ስለ እናንተ ጉዳይ እያወራ እያለ እዚህ ጋር አልናገርም። እዚህ ጋር ምንም ነገር ማብራራት አያስፈልግም። የእናትየው ገበና ነው። ልጅቷ የሆነ ነገር እራሷን ልታደርግ ትችላለች። አልቅ ኦኬ አለን። ከዛስ ነገ ግን ዩቲዩብ ላይ ፖስት ይደረጋል። አይጋጭ ነው። አሁን ይሄ ነገር ነው ልሽ እኛ ምግ